ታውቃላችሁ ለምን ብዙ ሰዎች ክብደት መቀነስ እንደሚከብዳቸው? ምክንያቱም የሚመስላቸው ክብደት ለመቀነስ የግድ ማላብ እንዳለባቸው፣ መሮጥ እንዳለባቸው፣ በቃ መከራ እንዳል እና ደግሞ የግድ ደግሞ ምግብ ማቆም እንዳለባቸው ስለተነገረ ነው ለብዙ አመታት። እኔ ሁለት ነገሮች ነግራቸዋለሁ፣ እንዴት ብለን በቀላሉ ልንቀንስ እንደምንችል ኦፍኮርስ በቀላሉ ስል ብዙ ስራ ይጠይቃል። አንደኛው ምንድን ነው ማሰብ ያለባችሁ፣ ሜታቦሊዝም የሚባል ነገር አለ። ሜታቦሊዝም ማለት ውስጣችን ያለ ስርዓት ነው። የበላነውን እና የጠጣነውን ምግብ ፈጭቶ ወደ ኃይል የመቀየር ሲስተም ነው። እሱ ደግሞ ልክ አስቡት መኪና ሞተሩን ሞተሩ የተበላሸ ሞተር ችግር ያለበት መኪናን ጀስት በቁልፍ ለመክፈት ለማስነሳት እንደ መሞከር ነው። በጣም የምናረገው ነገር ማለት ነው። ስለዚህ ምንድነው፣ ሞተሩ እንደ አዲስ እንዲሰራ በደንብ መሰራት አለበት፣ መስተካከል አለበት። ስለዚህ እናንተ ማድረግ ያለባችሁ መጀመሪያ ሞተራችሁን እንደ አዲስ እንዲሰራ ማድረግ ነው ያለባችሁ። እሱም ምንድነው፣ ዴቶክስ ማድረግ ነው የነበረ በሙሉ አንጀታችን ላይ ያሉ ችግሮችን በሙሉ መጀመሪያ አንጀታችንን፣ ኩላሊታችንን፣ የውስጥ ቃችንን በሙሉ ዴቶክስ ማድረግ እንችላለን። አንደኛው ዴቶክስ ነው። ፋርማሲ ሄዳችሁ እንዴት ዴቶክስ ማድረግ እንዳለባችሁ ማየት ትችላላችሁ። አብሶ አሁን ሰመር እየመጣ ነው። ሸንቀጥቀጥ ማለት ለምፈልጉ ሰዎች መጀመሪያ ዴቶክስ ማድረግ አንደኛው ነገር ነው። ምክንያቱ ምንድን ነው? አንጀታችን ሁለተኛው አይምሯችን ነው በጣም ኢፌክት ያደርጋል፣ ክብደት መቀነስን ማለት ነው። ስለዚህ መጀመሪያ አንጀታችሁን አጽዱት። ፕሬባዮቲክ መውሰድ ሁለተኛው በጣም ጠቃሚ ነገር ነው። ፕሬባዮቲክ ማለት በጣም ቆንጆ የሆኑ ባክቴሪያዎችን ወደ ሰውነታችን ማስገባት ማለት ነው። አብሶ ብዙ አንቲቢዮቲክ ወስዳችሁ ከነበረ መጥፎ ባክቴሪያዎችን ከመግደሉ ባሻገር ጥሩዎቹንም ይገላቸዋል። ስለዚህ ጥሩ የሆኑ ባክቴሪያዎች ወደ ሰውነታችሁ ማምጣት የምችሉት ፕሬባዮቲክ በመውሰድ ነው። ፕሬባዮቲክ ማግኘት ለማችሉ ደግሞ ንጹህ የዮጉርት ወይም እርጎ መጠጣት ትችላላችሁ። እርጎ እራሱ በጣም በሙሉ በጣም የተደራጀ ነው በፕሬባዮቲክ። ሌላው ነገር ደግሞ ምግብ አለማቆም ነው። ለመክሳት ብላችሁ ምግብ ልታቆሙ ስትሉ አንድ ነገር አስታውሱ። አይምሯችሁን ልክ እንደ ሰራተኛችሁ አድርጋችሁ አስቡት። ታቃላችኋት፣ ሻሼ ሻሼ ናት። በቃ አይምሯችሁ ሻሼ ነው። 24 ሰዓት ለእናንተ እናንተን ለማገልገል የተቀመጠች ሰራተኛ እንደሆነች አስቧት፣ አይምሯችሁን ወይም አስቡት። ይሄ ሰራተኛ እንግዲህ ሁልጊዜ ምግብ ያስፈልገዋል። ሁሉ የተሟላ ቤት ውስጥ ካለ ይዘናጋል። በጣም ሲበዛ የበዛ ይበላል። ከዛ የበዛ ሪላክስ ይሆናል አይደለ? ግን ደግሞ ያ ሰውዬ ያ ሰራተኛ ረጅም ጊዜ ምግብ እንደ ልቡ ትታችሁለት ከርማችሁ ነገ ተነስታችሁ ብትቆልፉት ልፉት ምን ማድረግ እንደሚጀምር ታውቃላችሁ? መደበቅ ይጀምራል። ምክንያቱም እዚህ ቤት ምግብ የለም፣ ችግር አለ። ያ አላርም አይምሯችን ያን ጊዜ ምንድን ነው የሚያደርገው? ችግር አለ፣ ምግብ የለም። ይሄ ነገር እንዴት ነው? ለነገ ኢነርጂ ሊያንሰን ነው። ስለዚህ ስቶክ እናድርግ ነው የሚለው። ስለዚህ ስቶክ ሲያደርግ ደግሞ እዚህ ጋር ሆዳችሁ ላይ የተወሰነ እዚህ እዚህ ጋር ስቶክ ያደርጋል። ስለዚህ ምንድን ነው ማድረግ ያለባችሁ? በአንድ ጊዜ ምግብ ከማቆምና ስቶክ አድጎ የባሰ ከመወፈር ይልቅ ቀስ በቀስ መቀነስ ነው ያለባችሁ። ለምሳሌ ምሳ ሰዓት በጣም የምትበሉ ከነበረከ በፊት ትንሽዬ መብላት፣ ከዛ እራት ሰዓት ላይ እንደዛ። ቀስ በቀስ እንግዲህ ያችን ሰራተኛ ሙሉ ለሙሉ ምግብ አትከለክሏትም፣ አትቆልፉባትም። ትንሽ ትንሽ ትሰጧታላችሁ። አትበሳጭም፣ ምክንያቱም ምግብ አለ። መደበቅ የለባትም ሁሉ ነገር አለ። ጀስት አንሷል፣ ግን ኢትስ ኦኬ። ገብቷችኋል? ስለዚህ ይሄንን አስቡት።